ከዚህ በፊት በሰራሁት ኢንትሮዳክሽን ቪዲዮ መሰረት ቪዲዮ ጀን ሰርቸዋለሁ። ሰብስክራይብ እና ላይክ በማድረግ ተባበሩን እያልኩ ሌስ ጎ ወደ ቪዲዮ። በመጀመሪያ ቦትፋዘር እና ሜኑ ቡይልደር ብላችሁ ሰርች አርጉ። በመቀጠል ቦትፋዘርን ስታርት በማድረግ ኒው ቦት የሚለውን ኮማንድ አንዴ በመንካት የቦታችሁን ስም ጻፉለት። ስሙን ከጻፋችሁለት በኋላ የፈለጋችሁትን የቦታችሁን ዩዘርኔም ጻፉለት። ብዙ ዩዘርኔም ተይዟል ስለሆነ እምቢ ካላችሁ ደጋግማችሁ ሞክሩት። በተጨማሪም ዩዘርኔም ስታስገቡ መጨረሻ ላይ ቦት ወይም አንደርስኮር ቦት ብላችሁ መጻፍ ግዴታ ነው። ቦትፋዘር የሚሰጣችሁን ቶከን ኮፒ በማድረግ ቀጥታ ወደ ሜኑ ቡይልደር ቦት በመሄድ ስታርት በሉት። ቅድም ቦትፋዘር የሰጣችሁን ቶከን ኮፒ በማድረግ ቀጥታ ወደ ሜኑ ቡይልደር ቦት በመሄድ ስታርት በሉትና ፔስት አርጉለት። ቦታችን በትክክል ጀምሯል። ወደ ቦቱ በመግባት እናስተካክለው። ከአንድ ቦት በላይ ሜኑ ቡይልደር ላይ ለመስራት ክፍያ ይጠይቃል። ሰው ቦቱን ስታርት እንዳለው የምታየውን ሚሴጅ ለማስገባት ከፈለጉ ይሄን ስቴፕ ይከታተሉ። በመቀጠል ደግሞ በተን ለማስገባት ይሄን ስቴፕ ይከታተሉ። በተኑን ኦርደር ለማስያዝ እነዚህን ይነካኩት። እንደምታዩት በተኖቹ ሲነካው ምንም አይነት ነገር አይፈጠርም። ስለዚህ እሱን ለማስተካከል ይሄን ስቴፕ ይከታተሉ። አሁን ቦቱን ሰርተን ጨርሰናልኝ። አሁን ደሞ ሪፈራል ሊንክ እንደሚሰራ ቼክ እናርግ። ራሴን በሌላ አካውንት ኢንቫይት አርጌ ቼክ ላርገው። እንደምታዩት አንድ ሰው ኢንቫይት አርጋሃል እያለኝ ነው፣ ግን ባላንስ ላይ ምንም አልጨመረልም። ስለዚህ እሱን ለማስተካከል ይሄን ስቴፕ ይከታተሉ። አሁን ፐር ሪፈር አምስት አርጌ ዋለው። አሁንም እንደገና ራሴን በሌላ አካውንት ኢንቫይት አርጌ ቼክ ላርገው። እንደምታዩት ሁለት ሰው ኢንቫይት አርጋሃል እያለኝ ነው። እናም አምስት ፖይንት ወደ ባላንሴ ጨምሮልኛል። ለቦቱ ተጠቃሚዎች ባላንስ ለመጨመር እና ለመቀነስ ከፈለጉ ይሄን ስቴፕ በትክክል ይከታተሉ። ለሁሉም ተጠቃሚዎች ሚሴጅ ለመላክ ወይም ብሮድካስት ለማድረግ ከፈለጋችሁ ይሄን ስቴፕ ይከታተሉ። ቅድም በኖርማሉ ነው ብሮድካስት ያደረግነው። አሁን ደግሞ በአድቫንስዱ ብሮድካስት ለማድረግ ይሄን ስቴፕ ይከታተሉ። ይሄው በአድቫንስ ዱም ብሮድካስት አርጌ ለተጠቃሚዎቹ ገብቷል። እስካሁን የእኛም ቦት ስንት ሰው እየተጠቀመው እንዳለ እና ስንት ሰው ድሌት እንዳደረገው ለማየት ከፈለጉ ይሄን ስቴፕ ይከታተሉ። የፈለጉትን ሰው አድሚን ለማድረግና ለማንሳት ከፈለጉ ይሄን ስቴፕ በትክክል ይከታተሉ። እንደምታዩት ቦት አሰራር ለጀማሪ ብዬ የሠራሁት ቪዲዮ ይህን ይመስላል። በቀጣይ ደግሞ በቦትስ ቡሲነስ እና ቴሌቦት ክሬተር ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ሰብስክራይብ፣ ላይክ ያርጉልኝ። ፈልጌው ነው። ይመቻችሁ።